እሺ፣ ተመልካቾች እንዴት ናችሁ? ዛሬ የኢትዮጵያ የካፒታል ገበያ ባለስልጣን የፍቃድ አወጣት ስነ ስርዓት አካሂዷል። ዛሬ መጋቢት 12 2017 በሱም ለአምስት አዳዲስ ድርጅቶች ፍቃድ ሰጥቷል። ከነዛ መካከል ሁለቱ የኢንቨስትመንት ባንኮች ናቸው። እንግዲህ ኢትዮጵያ ውስጥ የካፒታል ገበያ ሊጀመር መሆኑ ይታወቃል። የካፒታል ገበያውን በዋናነት ከሚመሩት መካከል የኢንቨስትመንት ባንኮች ናቸው። ኢትዮጵያ ውስጥ ደግሞ የኢንቨስትመንት ባንክ እስካሁን ድረስ እንደሌለ ይታወቃል። አሁን ሁለት የኢንቨስትመንት ባንኮች ፍቃድ አግኝተዋል። ይሄ እንደ ሰበር ዜና ሚወሰድ ነው። እንግዲህ የኢትዮጵያ የካፒታል ባለስልጣን የካፒታል ገበያው ላይ የሚሳተፉ በጣም በርካታ ዘርፎችን እንዳወጣ ይታወቃል። በአማካሪነት የሚሰሩ ስራዎች አሉ። ደግሞ ኢንቨስትመንት ባንክም ሆኖ የሚያገለግል አለ። ከኢንቨስትመንት ባንኮች ደግሞ ኢንቨስትመንት በባንክነት ኢንቨስትመንት ባንክን መመስረት ይቻላል፣ ደግሞ ከባንክ ውጭ ኢንቨስትመንት ባንክን መመስረት ይቻላል። ለምሳሌ ከባንክ ውጭ የሆነው ኢንቨስትመንት ባንክ 25 ሚሊዮን ብር ካፒታል የሚጠየቅበት ነው። በባንክነት የሚያገለግል ኢንቨስትመንት ባንክ ደግሞ 100 ሚሊዮን ካፒታል የሚጠየቅበት ነው። እና ብዙ መስፈርቶች ያሉ መስፈርቶቹን አሟልተው ለሁለት ንግድ ባንክ የነበረው ደግሞ የሚገርሙ ሱ ነው። አንደኛው የኢትዮጵያ ንግድ ባንክ ነው። ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ ሆኖ ተቋቁሟል። ሁለተኛው በወጋገን ባንክ ስር ያለ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ኢንቨስትመንት ባንክ ሆኖ ፍቃድ ወስደዋል። እንግዲህ ሌሎች ደግሞ በአማካሪነት ኢንቨስትመንት አድቫይዘሩ ነው ፍቃድ ይወሰዷሉ። ኢትዮ ፊደሊቲ ሴኪሪቲ አክሲዮን ማህበር ኬሴቲ የኢንቨስትመንት አድቫይዘር ሰርቪስ ኃላፊነቱ የተወሰነ የግል ማህበር ኢንቨስትመንት አማካሪ ነው። ኢክዥን የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪ ሆኖ ወስደዋል። ሁለቱ በኢትዮጵያ ንግድ ባንክና በወጋገን ባንክ ስር ያሉ ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ ነው የሆነው። ወጋገን ካፒታል ኢንቨስትመንት ባንክም የኢንቨስትመንት ባንክ ፍቃድ ወስደዋል። እንግዲህ የኢትዮጵያ ካፒታል ባለስልጣን ባንኮች መቶ ፐርሰንት የአክሲዮን ድርሻ እንዲኖራቸው ይፈቅዳል ኢንቨስትመንት ባንክነትን ለማቋቋም። ስለዚህ ይህንን የኢትዮጵያ ብሔራዊ ባንክ መመሪያን መሰረት አድርገው የኢትዮጵያ ንግድ ባንክና ወጋገን ባንክ የኢንቨስትመንት ባንክ ከፍተዋል። እንግዲህ የኢንቨስትመንት ባንክ የመከፈቱ ጉዳይ እንግዲህ ወጋገን ባንክ ኢንቨስትመንት ባንክ እንደውም አሁን ወጋገን ካፒታል ኢንቨስትመንት ባንክ የሚመራው እንግዲህ በሴት ዋና ስራ አስፈጻሚ ነው። ኤችስቲ ኢንቨስትመንት አድቫይዘርም በሴት ዋና ስራ አስፈጻሚ የሚመሩ መሆናቸው ዛሬ ታውቋል። እንግዲህ ተግባራቸው ኢንቨስትመንት ባንኮች በጣም ያስፈልጉት ምንድን ነው? ካፒታል ገበያ ላይ በሚኖር ተሳትፎ ጊዜ ቀጥታ ሰዎች አይደሉም የካፒታል ገበያ ውስጥ እየተሳተፉ ወይ ደግሞ ድርጅቶች እየተሳተፉ አለም ግዢ የሚፈጽሙት እነዚህ ኢንቨስትመንት ባንኮች ውስጥ በመሳተፍ ነው ደንበኞች የሚፈልጉትን ድርጅት በአክሲዮነት የሚገዙት እሱ ብቻ ሳይሆን አክሲዮን መሸጥ የሚፈልጉ ድርጅቶች ካሉ ኢንቨስትመንት ባንኮችን በማማከር ኢንቨስትመንት ባንኮችም ድርጅቶችን እየቀረቡ እያማከሩ ወይ እንዲሸጡ ሊሆን ይችላል፣ እንዲያስፋፉ ሊሆን ይችላል። ገበያ ላይ ያላላቸው ተሳትፎ ውሳኔ ይሰጡታል። ስለዚህ ኢንቨስትመንት ባንኮች አሉ ማለት የካፒታል ገበያው በጣም እንዲያደግ እድል ይሰጣል። ስለዚህ የኢትዮጵያ ንግድ ባንክ እንግዲህ ያው ባንክ ነው። የኢትዮጵያ ንግድ ባንክ ሲቢ ካፒታል አክሲዮን ማህበር የሚባል አንድ ኢንቨስትመንት ባንክ ተከፍቷል። ወጋገን ካፒታል ኢንቨስትመንት ባንክም ከአክሲዮን ባንክ ከወጋገን ባንክ የወጣ ነው ኢንቨስትመንት ባንክ መስርተዋል። ስለዚህ እውቅና ያላቸው መሆኑን እንድታውቁና ከአሁን በኋላ የካፒታል ገበያ ውስጥ ኢንቨስትመንት ባንኮች ኢንቨስትመንትን የማሳደግ ላይ ሚናቸው በጣም ከፍተኛ ነው። ከዚህ ቀደም አራት ፈቃድ የወሰዱ ነበሩ፣ ግን አገልግሎት ላይ ብቻ የኢንቨስትመንት አማካሪነት ፈቃድ የወሰዱ ነበሩ። አሁን ደግሞ ለነዚህ ለአምስቱ የኢትዮጵያ የካፒታል ገበያ ባለሥልጣን ፈቃድ ሰጥቷል። በድምሩ ዘጠኝ የካፒታል ገበያው ላይ በማማከርና በኢንቨስትመንት ባንክነት የሚሳተፉ ድርጅቶች ፍቃድ ወስዷል። እንግዲህ ፍቃድ ለመውሰድ ሪኳይርመንቱ ብዙ ነው። ከአዋጭነት ጀምሮ የአስተዳደር ሁኔታ አለ፣ ደግሞ የሚሟሉ ዶኪሜንቶች አሉ። ከዚህ ቀደም ቪዲዮ ሰርችላቸው አቃለሁ። እነሱን ዶኪሜንቶች አሟልተው እንግዲህ በምስሉ ላይ የምትመለከቷቸው እንግዲህ ኢንቨስትመንት ላይ ዓለም አቀፍ ልምድ ያላቸው ሰዎች በአማካሪነት ያሉባቸው ናቸው። ስለዚህ ሲቢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ እና ወጋገን ካፒታል ኢንቨስትመንት ባንክ ከወጋገን ባንክ እና ከንግድ ባንክ የወጡት ሁለቱ ባንኮች የወጡት ሳይሆን እንግዲህ ኢንቨስትመንት ባንክ ክሬትም አድርገዋል። ስለዚህ ኢትዮጵያ ውስጥ ፈቃድ የወሰዱ ኢንቨስትመንት ባንኮች ናቸው። ይህ እንደሰበር ዜና የሚወሰድ ነው። ይህም መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ እንድትልኩልኝ ችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን